አሰላሙ አሌይኩም ረህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች፣ ውድ ሀገሬ ልጆች እንደምን አላችሁ? በያላችሁበት አለም ዳርቻ ሰላማችሁ ብዙት ትረፍ ይበላልኝ። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን እላለሁኝ። ውድ ሀገሬ ልጆች፣ ዛሬ ደግሞ በአዲስ ቪዲዮ በጥቅ ብያለው። ሱብሃነላህ እነዚህ ሁለት ሰዎች ማለት ሁለት ግለሰቦች መተት እያደረጉ በሰው ላይ እንግዲህ ሱብሃነላህ የሰውን ልጅ ሰይጣኖች ማለት ነው። ሰይጣን ሰይጣን የሰይጣን ቁራጭ አስለን በመተት በቃ በሆነ በባዕድ ነገር ተፈጣሪው ውጭ የሚያምን ሰው ራሱ ሰይጣን ነው። በቃ ምንም የማይተናነስ ሁሉ ነገሩ ፈጣሪውን ትቶ በሁሉ ነገር በሰይጣን ስራ ሰውን ለማሳበድ ሰውን ለማድህየት የሚያደርጉ ማለት ነው። እንደነዚህ አይነት ሰዎችን አዱንያ ከራችሁን አላ ያህባላሽባቸው። እውነት ነው እላችው አንድ ሰው በሽተኛ እንዲሆን አብዶ እንዲቀር ከግቢ ወጥቶ ተቀይ ወጥቶ እንዲቀር በቃ የራሱ ማድሪ ምን ይጠቀማሉ። ግን እንደዚህ አይነት ሰዎች ጥቅማቸው ምንድን ነው? እስኪ ነገሩኝ። ያ ጀማ እንደው ያ ግቢ ያላቸው ግቢ ባዶ ሲሆንላቸው የነሱ ማለት ነው እነዚህ መተት የሚያደርጉባቸው ሰዎች ላይ ግቢያቸው ሰው ሰው አልባ ሲሆን ልጆቻቸው ብን ልብስ ሲሉ እነሱ በቃ ብድ ብለው በቃ የሆነ ልብሳቸውን ጥለው ሲሄዱ ምን አይነት ደስታ ነው የሚሰማችሁ? ግን ምን አይነት ጥቅም ታገኛላችሁ? አረ ወላሂ ልአዚም የሰው ልጅ እኮ የሚኖረው ይችን አዱኒያ ፈጣሪ የጻፈልንን ብቻ ነው የምንኖረው። ከዛ ውጭ አርፎ ተርፎ ምንም የምትጠቀሙት ነገር የለም ምንም። እናንተ መተት የምታደርጉ ማለት ነው የአላህን፣ ፈጣሪያችሁን የረሳችሁ፣ በፈጣሪያችሁ የማትተማመኑ አላህ ምን ይላል? በሁሉም ነገር ይቅርልል ይችላለሁኝ፣ በወንጀላችን ሁሉ ግን በሱ ያሻረከ ሌላን ሌላን ሌላን ጥገኛ አድርጎ የያዘ መቼም አይምራችሁም። ባዱንያን ባኪራ እንዲህ ደግሞ አላህ ቀኑ ሰዓቱ ሲደርስ አላህ ያዋረጃቸዋል። በሰው በአደባባይ ማለት ነው፣ በአደባባይ እንደዚህ ሰው ፊት ትዋረጃላችሁ። አላህ ያለቀን አላህ ይላል እኮ እስኪ ባሪያው በየኔ ባሪያዎች ይሳሳታሉ ስህተተኞች ናቸው፣ ግን እኔ ይቅርትላቸዋለሁ። ይደብቀናል እኮ ስህተት ስንሰራ እውነቴን ነው የምላቸው። ይደብቀናል፣ ይሰትረናል አንዴ ሁለቴ፣ ግን ሲደጋገም ራሱ አንድ ቀን አደባባይ ያወጣን ማለት ነው። ወላሂ እኔ ሴትዮ የምትለው ነገር አላት። ፈጡማ አለችኝ፣ ሌባኮ ሁልጊዜ ይደብቀዋል አለ አለችኝ። ሌሽ አልኳት። ሙምኪን የኔ ባሪያ ቶባ ሊሄድ ይችላል፣ ቶበት ሊያደረግ ይችላል፣ ይቅርለኝ ይችላል። ይጸጸትና ወደ አላህ ይመለሳል ብሎ ያስባል። ያን ይተዋል። ፉርሳ ይሰጠዋል፣ ቻንስ ይሰጠዋል። አላህ ግን ያን ሁልጊዜ የተሳካለት እየመሰለ ሁልጊዜ ይቀልጣል ያ ሰው። አእምሮ እኮ የሰጠን እኛ የሰው ልጆች ከእንስሳዎች ለይቶ ሰው ያደረገን ልናስብበት ልንፈክር ነው እንጂ እንዳገኘ ልንሆን አይደለም። አይደል እንዴ? ስንቶቹ ናቸው ቤት ይቁጠረው። በየቤቱ ከረባ ሀገር ተንከራ አታ ሄዳ እዛ ልትሰራ ስትል በመድኃኒት ፣ እኔ ባለፈው የሆነ ልጅ ሲናገር ሰምቼ፣ ወንድሟ እንግዲህ፣ ወንድም የእናት ልጅ የአባት ልጅ፣ አስራ ስድስት አመት ሙሉ በአረብ ሀገር ሰርታ ቤቷ ገባች። ስትገባ ያው አገር ገባች፣ እቃ ምናምን ገዝታ ካርጎ አርጋ አገር ስትገባ ቤት ሰራች። መጀመሪያ ቤት ሰርታ ስትጨርስ በቃ ጨረስኩ፣ ልገባ ነው ምናምን። ያው እዛ ሀገር ያላችሁ ታውቃላችሁ፣ ሀገር ስትገቡ መቼም። ያዛችሁ ንይዛችሁ ልጅ መውለድ መኖር ነው የምንፈልገው፣ አይደለም ቤታችንን ተሰራን የአንገታችንን መግቢያ እዛ ገብተን ቤት መስራት ልጅ መውለድ በቃ የራሳችንን ህይወት መምራት ነው። ማንኛውም የአረብ ሀገር ሰራተኛ ተሰድን የምንኖር ማለት ነው ምኞታችን፣ ይችናት ሀቂቀተን ማለት ነው። ሀቂቀተን ተሳክቶልን ቤት ሰራን አልሐምድሊላህ ብለን ልነገባ አሰበች ልትገባ አሰበች። ልጅ ወልዳ እንደ ማንኛውም ሰው በቃ ልጇቿን ቤቷ ውስጥ ሰራችው ቤት ውስጥ ልታሳድግ ማለት ነው እና ያን ይህን ያህል ይበቃሻል። መሬቱን እስከ መሬቱ ጀምሮ የገዛላት ወንድሟ ነው። አጠናቀቀች፣ ገባች፣ ቤቷን አዘጋጃ አይታመን ብላ ግን እዛ ሁና የእሱ የልጁ ሚስት የወንድሟ ሚስት ቤቱ ሲሰራ ሄዳ መዘጋጃ ቤት ሄዳ ቤቷን በስሟ ካርታና ብለን ያወጣችሁ በራሷ ስሙ በህቱ ስም ወንድም ልጅ አንዳንድ ወንዶች በሴቶች ይመራሉ። እህቶቻቸውን የሚዞልሙ የሚኪዱ አሉ ማለት ነው። አላህ የስራቸውን ይስጣቸው። ወላ በሰው ሀገር ተንከራታ 16 ዓመት ሙሉ ሰርታ እዛ ትትገባ በስሙ አዘሯባታለች። ከዛ እንዳትናገር ብለው ግብዣ ይጠሯታል። ግብዣ ጠርተው ነይ ምሳ ምናምን ይሏታል። ምሳ ብልታ ምን ያብሏታል። ላሉ ስብሃናላህ ከአይቤ ጋር

እንደውም እዛ ተኖሩት ሴቶች እኛንን ማሻላ ባረከላ፣ በቃ ብዙ መከራ መቋቋም የምንችል በሙያ በሉ በቤት አያያዝ በሉ በሁሉ ነገር የአረብ ሀገር ሴትን የምታህል ልጅ የለችም። አገራችን የሉም እያልኩ አይደለም ግን፣ መከራ የተቋቋመች የስንቱን ጭፎት የስንቱን መከራ ሙቀቱን ብርዱን ተቋቁማ የአረብ ሀገር ሴት ግን ጀግና ነች እንጂ የበጨጨች የለቀቀች አይደለችም። እና እንደዛ አድርጎ እህቱን አሳበዳት አሁን ዛሬ ያለችው የት ነው ቁርአን እየተቀራላት ነው ይላል ማለት ነው እና ኢንሻአላህ አላህ ቁርአን ሱብሃነ ወተዓላ ሸፊ አድርጎ መልሷት እነዛም ደግሞ መተት ያደረጉባትን ለምን ወንድም እንግዲህ ወንድም ነው ወንድም ወንድም ነው እንግዲህ አስቡት ወንድም ወንድም ነው ተወንድም የበለጠ እንግዲህ ማን አለ ከእህት ከእናት ልጅ የበለጠ ማን አለ ለእናት ልጅ እንደዛት ይደረግ ለወንድም ለእህት ወንድም እንደዛ ማን ነው የሚታመነው በአንድ ትሪ ተበልቶ በአንድ ሞሰብ ተበልቶ በአንድ ብርድ ልብስ ተኝቶ የሰው ልጅ እንደዚህ ታደረገ ምንድን ነው አሉ። ጠይብ ምንም። ስለዚህ ግን የሁላችንም የሁላችንም ስራችን የተመዘገበች ናት የተጻፈች ናት። የሁሉም ስራ አለበት፣ ሁሉም በስራው ይጠየቃል። ማንም ሳይጠየቅ የሚኖር የለም። ሁሉም ይጠየቃል በሰራት ስራ እና አላህ ይጠይቅላት አላህ ሱብሓነሁ ወተዓላ የስራውን ይስጠው። ማንኝን ማንንም የሚዘልም ሰው አላህ የስራውን ይስጠው። አዙልም ሀራም ነው። ወላሂ ወላሂ፣ አሁን ይሄ ሰውዬ ስንቱን ሰው አንከራቷለ ስንቱን እናቶች አስለቅሷል። በጓደኞቹ የሚቀና ተማሩ ብለው በትምህርታቸው በማገኘታቸው እንግዲህ ሀገራችን አስተግፍሩላህ አልአዚም። እንዲያው ድግምትኮሴ ደግሞ ዶሮ ይሏቸዋል ምን ይሏቸዋል? እነዚህ ጠንቋዮች ሰይጣን የሰይጣን ትብታ። አላህ የሰራችሁን ይስጣችሁ። ኢንሻአላህ አላህ ይጠብቃችሁ፣ አላህ ይጠብቃችሁ። እናንተንም በያላችሁበት ሰላማችሁ ብዙ ትትረፊ ይበል። ከእንዲህ አይነት ሙሲባ፣ ከእንዲህ አይነት አደጋ አላህ ይጠብቃችሁ ነው የምለው ወገኖቼ። እንደው እንደዛ አይነት መጥፎ ሰው የሚያሰራ የሚሰሩ ሰዎችን ዛሬም ባዱንያ፣ ነገን ባኬራ ያጋልጣቸው አላህ እንደ ያጋልጣቸው፣ አይሳካላቸው የሰውን ልጅ እቀዬው እንዳይቆም እንዳይቀመጥ፣ በትምህርቱም በማገኘቱም የሚቀኑ የሚያስተበትቡ በምግብ የሚያበሉ ሰዎች አላህ እንደው በአዱኒያ ላይ የእጃቸውን ይስጣቸው፣ በአዱኒያ ላይ የእጃቸውን ይስጣቸው። አኬራቸውንማ እዛው ራሱ ረብ ዓለሚን ነው የሚያየው። ግን እንደዚህ በአደባባይ ላይ እንደዚህ አንገታቸውን ተጨምድደው በሰው እጅ እየተቀጠቀጡ የሚዋረዱ አላህ ያደርጋቸው፣ አላህ ያዋርዳቸው። እሱ አላህ እኮ አንድ ነው፣ አይወልድም፣ አይወለድም። ምንም አላህ እኔን ለምኑኝ ያለው የሚሰጠው እርዝቅ አላህ ነው። ለአንድ ጎረቤት ለአንድ ወንድሜ ሀብታም ሊሆን ይችላል፣ እኔ ደግሞ እንደሱ ላልሆን ይችላለሁ። ግን አልሐምዱሊላ ብለን ተብቃቅከን አላህ በሰጠን የሰው ልጅ አፍያ ነው። አፍያ ካለን በአፍያችን ያረቢ ረጅም እርሜ ስጠን አንተ ጠብቀን ብለን ዱዓ እያደረግን መቀመጥ ነው። ወላ አይናችን በሌላ ባገኘው ላይ አይናችን በቃ መጥፎ እያሰብን በሰው ላይ እስድና ማድረግ። ስሩ ስሩ። አላህ አፍያት ሰጥቷቸዋል። ተንቀሳቀሱ፣ እንደነሱ ተማሩ። ሩጣችሁ ፈልጋችሁ እርዝቃችሁን ብሉ። ሀቅ ፍረዱ፣ ለሀቅ ቁሙ። የተቀረ እንደ ዝንብላችሁ በየቤቱ ስንቶቹ ናቸው? በየቤቱ በየቀየው መተት እየጣሉ ሰዎችን፣ ሁሉም ያሳብዱ። አላህ ያሳብዳችሁ፣ ወላሂ አላህ ያሳብዳችሁ። እናንተ መተት የምታደርጉ ሰዎች፣ ሰውን በቃ አይምሮውን የምታስቱ በሰይጣን ተገድፋችሁ፣ እናንተ እንደዚ የምታደርጉ እንደ አዙሮ እናንተ ቤት ይግባ። ሕመሙን ቅመሱት። ሕመሙን መከራውን ለእናንተ አላህ ያድርግላችሁና በቤታችሁ ይግባ የሰውን ልጅ ለፍቶ የሚያገኘውን ርዝቅ አጣጥሙ፣ እንዳይኖር እንዳይበላ፣ በቃ ብን ብሎ እንዲጠፋላቸው ብድ እንዲል፣ ምን ታገኛላቸው? እስኪ አንዲ ሰው ማሻላህ፣ የተማረ ሰው፣ ያገኘ ሰው፣ ሀብታም ሰው እንዶ አብዶ ሲሄድ እንዶ ምን አይነት ደስታ ነው የሚሰማቸው? አዑዝ ቢላ እና ወገኖቼ፣ አላህ ይጠብቀን ከእንዲህ አይነት ሙሲባ፣ አላህ ይጠብቀን፣ አላህ ይጠብቀን። አላህ ይጠብቃችሁ፣ እኔንም ይጠብቀኝ፣ ከመጥፎ ነገር ሁሉ ይጠብቀኝ። ያ ረቢ አላህ አላህ የከተበልንን የጻፈልንን አያዘግይብን፣ ይስጠን፣ ይረዝቀን። ውዶችዬ፣ እህት ወንድሞቼ፣ በሰው ሀገር የምንከራተት ሁሉ አላህ አሳክቶልን፣ የምናስበውን ሁሉ አሳክቶልን፣ ሐላላችንን ርዝቃችንን እሱ የሰጠንን ለሰደቃ፣ ለዘካ ለሁሉ ነገር የሚበቃ ገንዘባችንን ረድኤቱን በረካውን ሰጥቶን ለሀገራችን አላህ ያብቃን። ይችን አዱኒያ ከይረ ነገር ዘርተንባት እንሄድ እንጂ እንደው ሰውን እንዲያስለቀስን የትኛውን ያህል ዓመት ልንኖር እዚች ምድር ላይ ወላ የትኛውን ያህል ዓመት ልንኖር። አዱኒያ ገሲራ አዱኒያ ትንሽ ናት። ምንም ቢሆን ምንም ቢሆን ምንም ብትሮጡት የዛሬ ዓመት በዓመት እየተቀየረ ሰውነታችሁን እስኪ እስኪውት ፊታችሁን በመስተዋት ቁጭ ብላችሁት የዛሬ ሁለት ዓመት የዛሬ ሶስት ዓመት የነበረው ውበታችሁ አለ የለም? ከእለት እለት ጸጉራችሁ እየሸበተ ያ ጥቁር የነበረው ጸጉራችሁ እየሸበተ ፊታችሁ እየተቀየረ ነው የሚመጣው። ለምን በዛ ቁጥር እኮ የእኛ የምንሞትበት ጊዜ እኮ እየቀረበ ነው ይህንን ማስታወስ አለባቸው። እንደው ፈጣሪ ማመስገን ይችን ቀን እኳ ላሳየን ጌታ ተመስገን፣ ስንነሳ ስንቀመጥ አልሐምዱሊላህ ማለት አለብን እንጂ እንደው የሰው ልጅ እኮ ሀብታም ሆኖ ስታው፣ ማሻ አላህ ይጨምርልህ አላህ ይጨምርልህ ማሻአላ ብላችሁ እለፉት። በቃ እስድና ምን ያደርጋል ለሰው ልጅ እስድና ምን ያደርጋል? እስድና ምን ያደርጋል ወላሂ። እና ውድ አገሬ ልጆች በያላችሁበት አላህ ይጠብቃችሁ፣ ምቀኛችሁን ሁሉ አላህ የያዝላችሁ፣ እናንተ ላይ መጥፎ በሚያደርጉባችሁ ለራሳቸው ፍስድ አድርጎ ለራሳቸው አ ያድርግላችሁ እናንተን ከነቤተሰቦቻቸው ምንም ማይንካችሁ ለሰው ልጅ ከይር የምታስቡ ሁሉ ማለት ነው ወላሂ? የሰው ልጅ ሰው ማለት እንደው ሲጣሉ እኳ ዋሽቶ የሚያስታርቅ ተው የሚል ያለውን የሚያካፍል ከሌለው ደግሞ ጥሩ ንግግር እኮ ሰደቃ ነች። መልካም ንግግር ሰደቃ ነች። መልካም ንግግር ተናግራችሁ እለፉት እለፉ ማለት ነው ወላሂ ልዚች ምድር ለማንኛው ጊዜ ማለት ነው ለማንኛው ጊዜ ሀገራችን በረብሻው በምኑ በምኑ በቃ ዛሬ ተስፋ ቁርጥ እያደረገኝ ነው። እኔ እንጃ አሁን ስሰማ በቃ ያገሬ ሰላም አገራችንን ሰላም ያድርግልን። እስኪ ለሀገራችን ዱአ እናድርግ። አላህ መኮቻ ይ ነው። አገራችን ላይ ብዙ ግፍ እየተሰራ ነው። ብዙ ግፍ እንደ ፈጣሪ እኮ እንደ እሱ ራህመት እንጂ እንደኛ ክፋት፣ እንደ ሰው ክፋት ቢሆን ይቺ ምድር አትቆምም ነበር፣ እንደው ግልብጥብጥ ያደረጋት ነበር። ግን በዛው ልክ ደግሞ መልካም አሉ፣ ተሙስሊምም ተክርስቲያንም የሰው ልጆች ለራሳቸው ሳይኖሩ ለሰው የሚኖሩ በቃ ራሳቸው ተርበው ሰውን የሚያበሉ ብዙ ልጆች አሉ፣ ብዙ ሰዎች አሉ። አልሐምዱሊላህ ይችን ምድር ሲህልቅ በየዓለሙ ላይ መጥፎን ሰዎች ሲልቅ ብዙ ደግሞ መልካም ሰዎችን አልቋልና፣ ግን አይምሮ ሰጥቷቸዋል። የምታስቡበት የምታገናዘቡበት፣ ያ በኒ አደም፣ ያ ናስ፣ ወላሂ ጥሩ አስቡበት ማለት ነው። አይምሮ ሴሳተ አላህ አይጠይቀውም። ግን እኛ አይምሮ አለን። ማስተንተን እንችላለን። ማሰብ እንችላለን። ይሄ መጥፎን፣ ይሄ ጥሩ ነው ብለን መለየት እንችላለን። እያወቃችሁ ሰው ልትጎዱ አትሞክሩ። እንግዲህ በየሰው ሀገር ተንከራተው ስንት አመት በኦሮባም ሆነ ቅልፍሌት ሀያ አራት ሰዓት ሰርተው ያጠራቀሙትን ገንዘብ አገር ሲገቡ ተጠቀም ውጭ። በቃ እናንተ ልትበሉት፣ እሱን አሳበዳችሁ፣ እሷን አሳበዳችሁ። ምንድነው የምታገኙት? እስኪ ምንም ጥቅም እኮ የለውም። ባላችሁ ነገር ደሃም ተሆናችሁ ተመስገን፣ ጤና ካለኝ አልሐምዱሊላህ። አንተ ታውቃለህ። ስሩ፣ ተንቀሳቀሱ፣ ፈጣሪያችሁን ለምኑ። በችግርም ብትሰቃዩ፣ በመምም ብትሰቃዩ ፈጣሪ ተሰጣችሁ እሱ ወዶ ነው። ስለዚህ አልሐምዱሊላህ፣ አንተ የፈቀድከው ነው የሚሆነው። አልሐምዱሊላህ እያላችሁ ለፉ እንጂ ሰውን በመተት አታሰቃዩ። አላህ ደግሞ የራሳችሁ ልጃችን ይሰጣችኋል፣ ዛሬም በአዱኒያ ነገን ባኬራ በቃ ይሰጣችኋል እና ለሰው ልጅ መጥፋት ትሰቡ እህት ወንድሞቼ፣ መጥፎት የሚያስብላችሁ ሰዎች ሁሉ ይሰትራችሁ፣ የሰው ሀቅ አያስነካችሁ፣ የራሳችሁንም አያስወስድባችሁ። እኔንም እናንተንም አላህ ይጠብቃችሁ፣ ቤተሰቦቼንም አላህ ይጠብቅልኝ፣ እኔንም አላህ ይጠብቀኝ። አላህ ያሰብኩትን ሁሉ አሳክቶልኝ፣ የሰው ሀቃ አያስነካኝ፣ የራሴን አያስወስድብኝ። አላህ መጨረሻን ያሳምርልኝ፣ ያ ረብ፣ ልጄንም ሀፊዝ ሙእሚን ሷሊህ ልጅ ያድርግልኝ።